ከመሻ አንድ ጥብቅ ደብዳቤ ሾልኮ ወጥቷል። ደብዳቤው ለአቶ ሽመልስ አብዲሳ እየተጻፈ ነው። ስለ ጦርነቱ አንድ ጥብቅ ውይይት በሽመልስ ቢሮ ሊደረግ እንደሆነ የገለጸው ደብዳቤም ወሳኝ ፖለቲከኞች እንደሚገኙበት ታውቋል። በዝርዝርና ስደምጣቸዋለን። እስራኤል ስለ አሰብ ዝምታዋን ሰበረች። ኢትዮጵያን ባህር በር ጥያቄ እደግፋለሁ ስትል ለሻዕቢያ መርዶ አሰምታለች። ባህር በሩ ጉዳይ ቴልአቪቭ ጥብቅ ውይይት እያደረገች እንደሆነም ታውቋል። መረጃ ሁቲ የተባለውን ጸረ እስራኤል አማጺ ቡድን እየደገፈ ነው በሚል ለሚከሰሰው ሻቢያ ከባድ መርዶ ሆኗል። ታደምጡታላችሁ። ብልጽግና አደገኛ እርምጃ ወስደዋል። እርምጃው የኑሮ ውድነቱንና ምሬቱን እንዳያባብሰው በሚል ተፈርቷል። ይህ መንግስት ወስዶታል የተባለው ውሳኔ በሚቀጥሉት ሳምንታት ይተገበራል። አጠር አድርገን ይዘነዋል። ትሰሙታላችሁ። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጋዛ ያቀረቡት ሲሆን ባለ 20 ነጥብ እቅድ የሚደግፍ የአሜሪካን ረቂቅ ውሳኔ ማጽደቁን የተመለከተ ዘገባም ይዘናል፣ እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰባዎች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም ለዓመታት በር ዘግተው የቆዩት የኦነጉ ሊቀመንበር ዳውድ ይብሳና የኦፌኮ መሪው ፕሮፌሰር መራራ ጉዲናም ወደ ሽመልስ አብዲሳ ቢሮ ለመግባት በይፋ ጥያቄ አቅርበዋል። ሁለቱ የኦሮሞ ፓርቲ መሪዎች ወደ ሽመልስ አብዲሳ ቢሮ ለመግባት በይፋዊ ደብዳቤ ጥያቄ ማቅረቧቸው ተረጋግጧል። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር ዳውድ ይብሳና ኦሮሚያ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር መራራ ጉዲና ወደ ሽመልስ ቢሮ መግባት ጥያቄ ያቀረቡት በኦሮሚያ ጉዳይ ለመምከር ነው ተብሏል። ሁለቱ የኦሮሚያ ፓርቲ አመራሮች በጋራ በጻፉት ደብዳቤ ከክልሉ ፕሬዝዳንት ሽመልስ አብዲሳ ጋር ለመወያየት ቀጠሮን እንዲሰጣቸው በደብዳቤ ጠይቀዋል። ለሽመልስ ቢሮ የተላከው የነመራራ ጉዲና ደብዳቤም በኦሮሚያ ክልል ውስጥ ባሉ አሁናዊ ሁኔታዎች ላይ ለመምከር ቀጠሮን እንዲያዝላቸው የሚጠይቅ ነው። ዳውድና መራራ ከሽመልስ ጋር ለመምከር ጥያቄ ጥያቄ ማቅረባቸውን ፓርቲዎቹ ደብዳቤያቸውን በየፊናቸው በይፋዊ ማህበራዊ ትስስር ገጾቻቸው ላይ በማጋራት አረጋግጠዋል። ፓርቲዎቹ አመራሮች በኦሮሚያ ጉዳይ የውይይት ጥያቄ ያቀረቡት ከቀጣዩ ምርጫ ጋር በተያዘ የሕልውና አደጋ ከፊት ለፊታቸው በተደቀነበት ወቅት ነው። ስድስተኛው ሀገራዊ ምርጫ አስቻይ ሁኔታ የለም በሚል ሳይሳተፉ የቀሩት ሁለቱ ፓርቲዎች በሰባተኛው ዙር ምርጫ ካልተሳተፉ ከሕግ አግባብ ሕልውናቸውን ያጣሉ። መረራ ጉዲናና ዳውድ ዳውዲ ኢብሳ የሚመሯቸው ፓርቲዎች በሰባተኛው ዙር ምርጫ ለመሳተፍ ከሌሎች ፓርቲዎች ጋር የጋራ ቅድመ ሁኔታ ማስቀምጣቸው ይታወሳል። ሽመልስ አብዲሳ በሚመሩት ክልል የሁለቱም ፓርቲዎች እንቅስቃሴ ከአመራር ግድያ እስከ ስርዓት የዘለቀ ችግር እንደገጠማቸው ሲገለጽ ነበር አብዛኞቹ በኦሮሚያ ክልል ውስጥ የሚገኙ የፓርቲዎቹ ቢሮዎች የተዘጉ ሲሆን በክልሉ መንቀሳቀስና ስብሰባ ማድረግ እንደማይችሉ በተደጋጋሚ ሲገልጹ ነበር። የፓርቲዎቹ ሊቀመንበሮች ጥያቄያቸው ተቀባይነት አግኝቶ ከሽመልስ ጋር ከተገናኙ ህልውናቸውን ለማስጠበቅ በምርጫው መሳተፍ የሚችሉበት ሁኔታ ላይ እንደሚመክሩ ይጠብቃል። እንዲሁም በመንግስትና በኦነግ ሸኔ መካከል የሚደረገውን ውጊያ ማስቆም በሚቻልበት ሁኔታ ላይ እንደሚመክሩ ይጠብቃል። እነ መረራ ጉዲናም ከዚህን ቀደም በጫካም ይሆን በቤተ መንግስት ያሉትን የኦሮሞ ኃይሎችን ወደ አንድ ጎራ ለማምጣት ጥረት ያደረጉ ነው የሚል መረጃ በስፋት ሲሰራጭ ነበር። እስራኤል የኢትዮጵያን የባህር በር ጥያቄ ትደግፋለች ተባለ። በደህንነት መረቧ ለምን እያስጨነቅቻለች? እስራኤል የኢትዮጵያን የባህር በር ጥያቄ ልትደግፍ እንደምትችል በጭምጭምታ ሲነገር የነበረው በመጨረሻም እውል ሁኗል። በቀይ ባህር ላይ እስላማዊ አሸባሪ ኃይሎችን በመዋጋት ላይ የምትገኘው እስራኤል የኢትዮጵያን የባህር በር ጥያቄ ደግፋ መቆሟን በመንግስት ደረጃ ይፋ ተደርጓል። እስራኤል የኢትዮጵያን የባህር በር ጥያቄ እንደምትደግፍ በእስራኤል የኢትዮጵያ ኤምባሲ አስታውቋል። እስራኤል ኢትዮጵያን ወደ ቀይ ባህር ከገባች ስትራቴጂክ አጋር ትሆናለች በሚል ድጋፍ ትሰጣለች የሚለው መረጃ በእስራኤል የኢትዮጵያ አምባሳደር ተስፋ ያረጋግጠዋል። አምባሳደሩ በጉዳዩ ላይ አዲስ በሰጡት ማብራሪያ በታሪክ ወደ ኋላ ተመልሰን ስናይ እስራኤል ኢትዮጵያ ወደ ባልባ እንዳትሆን ስትሰራ ነበር ብለዋል። አምባሳደሩ በማብራሪያቸው እስራኤል በቀይ ባህር ጉዳይ የያዘችው አቋም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነው ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይነግስበታል ይህ ደግሞ ጉዳቱን ለእስራኤልም ጭምር ነው ሲሉም አስረድተዋል እንደ አምባሳደሩ ገለጻ እስራኤል በቀይ ባህር ላይ የአረብ ሀገራት የበላይነት እንዳይነግስ ኢትዮጵያን ደግፋ መቆሟ የብሔራዊ ጥቅም አካሉ አድርጋ ትመለክተዋለች እስራኤል ከቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግዝ እንደነበር በመግለጸ በወቅቱ ነበልባል የተሰኘ ጦር በእስራኤሎ መሰልጠኑን አስታውሰዋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መሰራቱን ገልጸዋል። በተጨማሪም በደርግ ጊዜም ሆነ እንደ አውሮፓውያን አቆጣጠር ከ1973 በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተቋርጦ እንደነበር ያስታወሱት አምባሳደር ተስፋዬ፣ ሆኖም ከወታደራዊ ደርግ መንግስት ጋር ይፋ የማይወጣ በወታደራዊና በመረጃ ልውውጥ የመተባበር ግንኙነት እንደነበር ተናግረዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊና ማሲያዊ መንገድ በሰጠው መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው በጉዳዩ ላይ ከእስራኤል ጋር እየተነጋገረ ነው ብለዋል። እስካሁን ባለው ሁኔታ በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄን በስልታዊ ሁኔታ የመደገፍ እንጂ የመቃወም ሁኔታ እንደሌላ አምባሳደሩ ጠቁመዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛው ወዳጅ ሀገር ናት። በተጨማሪም የእስራኤል ኢትዮጵያን መግቢያ በር አድርጋ መለከታት ከሌሎች አፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታገዝ ትፈልጋለች ብለዋል። እስራኤላውያን ኢትዮጵያን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬም በአፍሪካ ሕብረት የተመልካችነት ድርሻን መልሳ ለማግኘት የእኛን ድጋፍ ይሻሉ ሲሉ ገልጸዋል። አክለውም ኢትዮጵያም በተለያዩ ዘርፎች ሰፊ የልማት አቅም ያላት ሀገር በመሆኗ በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው እንደሚያስቡም አብራርተዋል። ከብዙ ብሔራዊ ጥቅሞች አንጻር የኢትዮጵያን የባህር በርና ሌሎች ጥያቄዎች መደገፍ እንጂ ለምንና እንዴት የሚለውን ነገር አያነሱም ሲሉም ተናግረዋል። ኢትዮጵያ አሁን ያነሳቸውን የባህር በር ጥያቄ የእስራኤል መንግስት ይደግፈዋል፣ ግን አሁን በኢትዮጵያ ጉዳይ መግለጫ መስጠት አይችልም ሲሉም ገልጸዋል። አምባሳደሩ አክለውም ሁኔታው እያደገ ሲሄድ ድጋፉን ይገልጻል ተብሎ ይጠብቃል፣ በዚህም ጉዳይ እየተነጋገር ነው ብለዋል። የእስራኤል ድጋፍ ከባህር በር በተጨማሪም በአባይ ውሃ ጉዳይም ተመሳሳይ መሆኑን ጠቁመዋል። በነዳጅ ምርቶች ላይ የተጣለው 30 በመቶ ግብር ከሚቀጥለው ወር ጀምሮ እንደሚተገበር ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማንሳት ከሚወስዳቸው ሰፋፊ የኢኮኖሚ ማሸሻዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ታሳስ ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስና 15 ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላም ታክሱን መሰብሰብ ይጀምራል ተብሏል። መንግሥት በዚህ አዲስ የግብር አወቃቀር እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ ማቀዱን ዘገባው አመላክቷል። የገንዘብ ሚኒስቴር በተያዘው በጀት ዓመት 2018 ዓ.ም በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ከሁለት ወራት በፊት በጠቅላላ የዜጎች በጀት አቀራረብ ወቅት በዝርዝር ማስቀመጡ ይታወሳል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ የዋጋ ግሽፈቱ እንዲባባስ ያደርገዋል የሚል ስጋት ሲከሰት እንደነበር ይታወቃል። ከዚህ ጋር በተያዘ የንግድና ቀጠናዊ ትስስር ሚኒስትር ክቡር ዶክተር ካሳውን ጎፌ ትናንት ጠዋት ከነዳጅ ሪፎርም ተግባራዊ ኮሚ ኮሚቴ አባላት ጋር ከዚህ ጋር በተያዘ የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳውን ጎፌ ትናንት ጠዋት ከነዳጅ ሪፎርም ትግበራ አብይ ኮሚቴ አባላት ጋር የሪፎርሙን አፈጻጸም ሪፖርት ገምግመዋል። በተጨማሪም በወሰን አካባቢ የሚገኘውን የነዳጅና ኤነርጂ ባለስልጣን ዋና መስሪያ ቤት የእድሳት ስራን በመጎብኘት የማጠናከሪያ ሀሳቦችን ሰጥተዋል ሲል የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የትራምፕ የጋዛ ዕቅድ በተባበሩት መንግስታት የጸጥታው ምክር ቤት ድጋፍ አገኘ። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ ያቀረቡትን ባለ ሀያ ነጥብ ዕቅድ የሚደግፍ የአሜሪካን ረቂቅ ውሳኔ አጸደቀ። በእቅዱ ውስጥ ዓለም አቀፍ የሚያረጋጋ ኃይል መመስረት የተካተተ ሲሆን አሜሪካ እንደምትለው በርካታ ስማቸው ያልተጠቀሰ ሀገራት አስተዋጽኦ ለማድረግ ሀሳብ አቅርበዋል። ውሳኔው ዩናይትድ ኪንግደም ፈረንሳይና ሶማሊያን ጨምሮ በ13 ሀገራት የተደገፈ ሲሆን ሀሳቡን የሚቃወም ድምፅ የሰጡ ሀገራት የሉም። ሩሲያና ቻይና በውሳኔው ላይ ድምፅ ከመስጠት ታቅበዋል። ይህንን ውሳኔ መቀበል የተኩስ አቁም ስምምነቱን ለማጠናከር ወሳኝ እርምጃ ነው ሲሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጎትሬዝ ቃል አቀባይ ተናግረዋል። ሐማስ ውሳኔውን የፍልስጤማውያንን መብቶችና ጥያቄዎች አላሟላም በሚል ውድቅ አድርጎታል። ውሳኔው ከተጸደቀ በኋላ በ በቴሌግራም ላይ ሐማስ እቅዱ ህዝባችን የሚቃወመውን በጋዛ ሰርጥ ላይ ዓለም አቀፍ የሞግዚት አስተዳደርን ያስገድዳል ብሏል። በጋዛ ሰርጥ ውስጥ ለዓለም አቀፍ ኃይል ተግባራትና ሚናዎች ሰጡ መመደብ ትግሉን ትጥቅ ማስፈታት ገለልተኛነቱን ማስወገድና ወረራውን የሚደግፍ የግጭት አካል እንዲሆን ማድረግ ነው ሲል አክሏል። በውሳኔው መሠረት የማረጋጋት ኃላፊነት አለው የተባለው ዓለም አቀፉ ኃይል ከእስራኤልና ከግብፅ ጋር በመሆን አዲስ ከተመለ ለመለምልና ከሰለጠነ የፍልስጤም የፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለመጠበቅና ሐማስን ጨምሮ መንግስታዊ ያልሆኑ የታጠቁ ቡድኖችን በቋሚነት ትጥቅ የማስፈታት ሂደቱን ለማረጋገጥ ይሰራል። ትራምፕ የጸጥታው ምክር ቤት ውሳኔን ታሪካዊ ስሉ ጠርተውታል። ለሰላም ቦርዱ ዕውቅናና ድጋፍ ለማድረግ የሚያስችል መንገድ ነው ብለዋል። የመጨረሻው አባላትም በቅርቡ ይፋ ይደረጋሉ። ሊቀመንበሩ ራሳቸው ትራምፕ እንደሚሆኑ ይጠበቃል።